አሰላማአሌይኩም ወራሕማቱላሂ ወበረካቱ ውድና እየተከበራችሁ የሞ አብተላ ቻናል ቤተሰቦች እንዴት ናችሁ? ከኔጋ አልሓምዱልላሂ ረብላዓለሚን። ከናንተስ ጋር እንዴት ናችሁ? ሀበይብ እንዲሁም ክርስቲያን ወገኖችን ሰላም ብያለሁ። ሰላማችሁ ብዙ ዝትበሊ በያላችሁበት ሁላችንም ሰላም ብያለ። ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። ነባሮቹም ላይክ እያደረጋችሁ ግቡ ማለት ነው። በር እያያችሁ በር እያያችሁ በር አታሰልፉ ሁዲ ማለት ነው። ሀባይ ገርቦች በጣም ነው የምወዳችሁ፣ ማከብራችሁ። ለዚች ወቅት ለዚች ሰዓት ላደረሰን ጌታ አልሐምዱልላህ ረብልዓለሚን ብዬ እጀምራለሁ ማለት ነው። የዛሬው ቪዲዮ በነ አብርሽ እና በነ ሄርሜላ ነው። መቼ ብርሽና ሄርን ብርሽና ያነሩታ ፍቅር ላይ ዲፋሽ ነው ያላችሁ ነው ምላርክ ብላችሁ ነው ከቶ እና ዛሬ በእነሱ ተከስቻለሁ ማለት ነው። በጣም የሚያስጠላና የሚዘገነን ነገር ነው። ላፍ የሚወጣው ማለት ነው። ሀቂቀትን ሴት መሆን ያስጠላን። ይሄ ዲራማ አይደለም እውነታዊ ነው። ያኔ ዲራማ፣ አሁን ዲራማ ይመስላችኋል። ዲራማ አይደለም የነሱ ማለት ነው። እውነት በዩቲዩብ ብገቡ በቲክቶክ ብገቡ የእነሱ ነው ሙሉውን የያዘው ማለት ነው። ስብሀን አለ እና በጣም የሚያስደንቅ ነው። አብርሽን ሀቂቀትን በጣም እየገደሉት ነው የሚገኙት። ትናንት ምን ብለው ቢሉት? ጥሩ ነው። ቤሎ ትለፍሰናለህ፣ ቤሎ እየመረጥንህ ነው አላሉም፣ ቤሎ እየተመረጣልህ ነው ይሉታል። ሐፎ የሚወጣውን ለመጠበቅ አቤልና ብሩክ ተብዬ በጣም ነው የሚያስተሉት። አቤልና ብሩክ እንጃ በጣም አስመሳይ ናቸው። ለሄርሜላ ሆነው የእሱን ትዳር ሊበጠብጡ ሊያፈርሱ ዴፋ ቀና እያሉ ይገኛሉ። ዞሮ ደግሞ ሀሷ የሄዱ ይወጠፋሉ። ሀቂቀትን ኢሀቤል ጭራሽ ያንተን እንትን ነው ወሳቅ ነው የምፈልገው ያንተን እንዲህ ያለ ነው የምፈልገው እያለ ይለማጨጫ ነው ቤተሰቡን በጣም ነው ወላሂ፣ ሁሉም ሰው ያስጠላው። ቤል እና ብሩክ ማለት ነው፣ በጣም የሚያስጠሉ ናቸው። ሄርሜላ በገንዘብ ነው እንደዚህ እያደረገ እያለ ሆን፣ ይህ ልጅ የገንዘብ ምርች የማያደረገ የለሌል በገንዘብ ነው እዚ ወገድ የፍያለችው። በስዳሮታ የሚቆመው ያ ነው አንድ ፈረንጁ ነው እና ደግሞ ብንያም ነው፣ ማንም ይወታለ፣ እነዚያ ናቸው እንጂ የተቀሩት እንዲ ያለው እውነት፣ ስንት አጋ ስንት ተጫውተው ስንት በልተው ጠጡት አብሮ ዙሮ አሁን ለአንድ ቴርሜላ ብለው ከባድ ነው። እንደዚህ እያደረጉ ትዳራቸውን ይጠብቁታል። ዲም ከቤቷ አስቀምጠው እንትን ይሉታል። እሱም አሁንም ቆፍጠንቦ እንዲነቅቶባቸዋል። ያው ሊገሉት እንዲያስቡ ቆፍጠንቦ እየተናገረ ነው የሚገኙ። እውነት ለሱ የሚቆረቆሩትን ብዙዎች አሉ። አቂቀትን ከባድ ነው ልቦነስ እና በሰው ትዳር መግባት ከባልና ከሚስት ከእናትና ከልጅ ከእህትና ከወንድም መግባት ሀጢያቱ ከባድ ነው። ሀቂቀትን ማለት ነው ከባድ ነው። ባልና ሚስት ደግሞ አይጣላ የለም አይጋጭ የለም። እሱም ደግሞ ኢትብር እንደመሆኑ ታዋቂ እንደመሆኑ ኢትብር እኮ መስራት ግድ ነው ይስሩ። የሚዲያ ሰው እስከሆነ ድረስ ታዋቂ እስከሆነ ድረስ ተጠግተች መስራት ትችያለሽ። እኔ መለጣጠፍ ምን አመጣው ነው ነው ቸር ሜላ ተብይይቱ ወዲያ እየተለጣጠፈ እንደዚህ ያደረገችው ምናምን ነገር በጣም ነው የሚደብረው፣ በጣም ነው የሚያስጠላው። እሷም ነፍሷ ጥሩ ሆና አይታችኋል እንዴ? ተሰቃየ። አሁን ደግሞ ሊገማሽ ብሎ ከራስ ቤቷ ሆና እንደዚህ ትናደድ ያለች። አንም ይሄድ ይሄም ይሄድ ይነሱ ኳተን። እሷ ግን ያው አላሊን ሰው አራስ ቤት ሆኖ ደስታ ነበረ፣ ግን እሱ ደስታ ሰጣትም። ካለ እሷ እሱ ራሱ ሰላም አለት፣ ሰላሙን ነስተውታል። ሀቂቀትን ሰላም ነው የነሱት ጓደኞቹ። መጥፎ ጓደኛ በጣም ይከብዳል። ጓደኛ ማለት እንደዚህ አሁን እየሆነበት ሰዓት፣ አይዞህ ተረጋጋ፣ ልጅነት ጋር ብዙ ይባባላል ቻላት ማለት ሲገባው ቦታ አትዋላላ። የሚገባህ ቦታ ነው መገኘት ያለብህ። የማይገባህ ቦታ አትገኝ። መጀመሪያ ስለት ሲገባ አትገባህም፣ ባይሆን አሁን አትገባህም። የምትገባህ ቦታ ነው መዋል ያለብህ። ሄርሜላ መርጣናት ምርጥ ምርጥ ተወልዶ የልለይበዋል። ሲያስጠላ ሲያስጠላ ቤል ተብዬ ጨረ። ወጉን እራሱ አላወቀበትም። ቀቱን ወጉን አላወቀበትም። የስራውን ስጠው በሶቶ ጋር መግባት ጥሩ አይደለም። እንዲህ እያለ ተዳራቸውን ይበጠብጣና ይበጣጣን። ቤል ተብዩ ማለት ነው። እና ከባድ ነው ከእንዲህ አለ ጓደኛ ለ ይጠብቃኝ ለ ይጠብቃችሁላችሁ ነ ከመጥፎ ጓደኛ። እና በጣም ሕይወትን አመሰቃቀሉት ተውኝ ለኖርበት አላቸው። ደሞ ምላሻቸውን እንግዲህ ምን አይተን ነው ምን ብለው ደሞ እንደሚመጡ በጣም አናዲዮታ። አሁን እንኳ በጣም ነው ተናዲዮ፣ ስሜታዊ ሆኗል። አስተሐተ ሰባ የእሷ ቤተሰብም ተነስተዋል። አሁን እንኳ የእሷ ቤተሰብ አታህቴቱም ሆነ አክስቴቱም ሆነ ሁላችሁም ተነስተዋል። ስለዚህ እቃቃ ጨዋታ የለም። ትዳር ማለት ከባድ ነው አባት አልሰማችሁትም እንጂ ትዳር ማለት ዕቃ ጨዋታ ማለት አይደለም። ትዳር ከባድ ነገር ነው። እንደምታስቡት አይደለም። ቸኳይ አይኑ ቃጠለው ብሏል። አባትዮው እራሱ ማለት ነው እና አብረሽ ወደ ራሱ ተመልሶ፣ ወደ ሚስቱ፣ ወደ ልጆቹ ደግሞ ሰማንያውን ቀዶን እያለ እና ቤል ተብዬ ሰማንያውን ቀዶን ያለ እንደ ቀድሞ ሄዶና ሰማንያውን ቀዶን እያለ በሚዲያ ሲናገር ነው

ብቻን ለፊድ ያስጣቸው ልቦና ያስጣቸው ማለት ነው እና የዛሬ ቪዲዮችን ነ ይህን ይመስላል ለምትወዱ ለምታከብሩ እወዳችኋለሁ አከብራችኋለሁ ሀታለ ለምትጠሉኙ ምን ይወዳችኋለሁ አከብራችኋለሁ ለልቦና ያስጣቸው ላይክ ሼር ሰብስክራይብ እያረጋችሁ ተከታተሉኝ በርህውልኝ አይዞሽ እያላችሁ ደሞ ለምታበረታቱኝ ውድ ህቶች የዩቱብ ስጦታዎች፣ በጣም የማመሰግነው በጣም የሚወዳችሁ ማከብራችሁ ከኔ የበለጠ ደግሞ ፈጣሪ ያክብርልኝ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ዝት ይበልኝ። በያላችሁበት ሁላችንንም ደህና ያድርገን። በቀጣይ እስከምንገናኝ በያላችሁበት ደህና ሁኑ። ደህና ሆን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።